በዳግም ትንሣኤው ከምንማረውና ከምንሰማቸው ቃለ እግዚአብሔር አንዱ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሴት ሐሙስ በደብረ ዘይት በጌቴ ሴማኒ የጸለየው ጸሎት በዳግም ትንሣኤ ከቅዳሴ በኋላ የሚሰበክ ምስባክና የሚነበብ ወንጌል እሱን ወንጌል እንመለከታለን። መሰረታዊ ዓላማ አንዲት ቅድስት ሐዋርያዊት ዓለም አቀፋዊት ቤተ ክርስቲያን መድኃኔዓለም በቀራኔው ላይ ተሰቅሎ ያጸናትና ለእኛ የሰጣት ይች ቤተ ክርስቲያን መሆኗን በቅዳሴው ላይ ከተነበበው ወንጌል ቀጥሎ ከቅዳሴ በኋላ እንደገና ለብቻው ምስባክ ተሰብኮ የተነበበው ወንጌል የዮሐንስ ወንጌል ምዕራፍ 17 ነው። እሱን በተመለከተ አጠር ያለ መልእክት እንማማራለን። እግዚአብሔር ሁላችንን የሚያስተምረን በመጀመሪያ የሚቀድመው ምስባኩ ነው። ምስራቅ ቀጸሐይ እስከ ነዐርብ ወም ጽዮን ስነ ስባት ይሁ። ምስራቅ ቀጸሐይ እስከ ከምስራቅ እስከ ምዕራብ የእግዚአብሔር ስም የተመሰገነ ይሁን የከበረ ይሁን። ወም ጽዮን ስነ ስባት ይሁ። አዎ፣ ከጽዮንም ምስጋናው የማን የእግዚአብሔር ይሁን የሚለው ቃል እግዚአብሔር ነው። እግዚአብሔር እንግዲህ ያው ነቢዩ ዳዊት እንደተናገረው ግልጡ ነው ይመጣል አለ ዓለምን ሊፈጥር መጣ። ግልጡ ነው ይመጣል አለ ዓለምን ሊያድን ይመጣል አለ። ሁለቱ ተፈጽሟል። ሦስተኛው እንግዲህ ዓለሙን ሊወስድ ይመጣል የሚለው ነው። ያን በመጨረሻው እናየዋለን። በአጭሩ ምስራቅ ፀሐይ እስከ ነአረብ የሚለው ምስራቅ ተሰብኳል ማለት ነው። ቀጥሎ የሚመጣው ወንጌሉ ነው። የዮሐንስ ወንጌል ምዕራፍ አንድ እስከ ፍጻሜ ያለው ነው እሱም መጨረሻ ላይ እናየዋለን። ሊቃውንቱ ደግሞ ከምስባኩ ቀጥለው የተናገሩ ቃል እግዚአብሔር አለ። ምን ይላል? በከመይቤ እግዚነ በወንጌል ግብረ ዘውሃብከን ይፈጸምኩ ወነገርኩ ስመ ከለሰብ አባ ወአቡ የሰብሃን ይበስባቲከ ወደ አማርኛው ስናመጣው በከመይቤ በወንጌል እግዚነ ጌታችን በወንጌል እንደተናገረ ግብረ ዘወሀብከኒ ፈጸምኩ የሰጠኸኝን ስራ ወይም የላከኝን መልእክት ወይም ደግሞ ውረድ ተወለድ ያልከኝን አጠናቀቅኩ። ወነገርኩ ስመከ ለሰብእ ስምህን ለሰዎች ተናገርኩ። እኔና አንተ አንድነን፣ አዎ እግዚአብሔር አባቴ እያልኩኝ፣ አዎ ሰማያዊ አባቴ ካልሰጠው በስተቀር ሰው ምንም ማድረግ አይችልም። እኔና አንድነን እያልኩኝ፣ አባቴ ይሰራል እኔ የምሰራለሁኝ እያልኩኝ፣ ስምህን ለሰው ተናገርኩኝ። ከሶስቱ አካል አንዱ አብ፣ ወልድ፣ መንፈስ ቅዱስ አብ የተባለ አባት፣ መንፈስ ቅዱስ የተባለ የባሪወት ወልድ የተባለ ደግሞ ኢየሱስ ክርስቶስ። ስምህን ስሜን ለዓለም ተናገርኩኝ። አባ ወአዊ የሰብሃን በስባቲ ከ- በተሰጠው ወይም በሰጠኝ ምስጋና አው ስለሰራሁት ነገር አመስግነኝ ማለትም በቀደመ ክብሬ በቀኝ በኩል የመቀመጥን ፈጽሜ አጠናቅቄ ተመለስ ነው የሚለውን ጸሎት አስቀድሞ ጸለየ። አሁን ይህ የጸለየው እርሱ ከአብ የተለየ ሆኖ ከመንፈስ ቅዱስ የተለየ ሆኖ አይደለም። ነገር ግን የሰው ልጅ መከራ፣ ችግር በሚመጣበት ሰዓት ለእግዚአብሔር መንገድ እንዳለበት አንደኛው ይህ ነው ማለት ነው። በሌላ መልኩ ሰው የተሰጠውን የስራ መስክ ሲጨርስ ስራዬን ጨርሻለሁ ብሎ መናገር እንዳለበት፣ በሌላ መልኩ አንድ ንስሓ የሚገባ ምዕመን ከካህን ንስሓ ከተቀበለ በኋላ ንስሓዬን ጨርሻለሁ ብሎ መናገር እንዳለበት፣ ልጅ ከእናቱ ከአባቱ ተልዕኮ ከጨረሰ በኋላ መልእክቴን ጨርሻለሁኝ አዎ ምስጋና ይገባኛል የሚል ለእኛ ማስተማሪያ ይሆን ዘንድ የተጸለየ ጸሎት ስለሆነ በዚህ እንድናልፍ እግዚአብሔር ይርዳን። ሌላው ቀጥሎ ይቤ ክርስቶስ ነገርኩ ስመከ ለሰብእ ክርስቶስ እንዲህ አለ ስምህን ለሰዎች ተናገርኩኝ አስተዋወቅኩኝ። ከመ ያእምሩከ ለአምላክ ያው ዘላለማዊ አምላክ አንተን ያውቁህ ዘንድ ስምህን ተናገርኩ። ቀድሶም አባ ከመ ይኩኑ ቅዱሳነ ዘማቤ ከሀብሃሎ አነ። ህየ ይሃሉ ምስሌ ወይንግሩ ስብሃትየ ምስጋናህን ምስጋናዬን እንዲናገሩ ሀብሃሎ ኳ አነ እኔ ባለሁበት አንተም ባለህበት ዘመሀብየከ ቀድሶሙ አባ ከመ ይኩኑ ቅዱሳነ ቅዱሳን እንዲሆኑ ንጹሐን እንዲሆኑ አንተ ቀድሳቸው አንተ ባርካቸው እያለም 33 ዓመት ከአራት ወር ከአስር ቀን ከድንግል ማርያም በነሳው ስጋና በነሳው ነፍስ ስጋና ደም ሰው ሆኖ በቤተልሔም ተወልዶ በጎልጎታ ተቀብሮ በተነስቶ በደብረ ዘይት ወደ ሰማይ ያርግ ዘንድ የመጣበት ዓላማ ነውና ይህን ዓለም ዓላማ አጠናቀ ያቆያቁ እያለ ሲናገር እንሰማዋለን። ከዚያው ቀጥሎ ደግሞ ቁጥር 12 ላይ የዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ይላል። ለምሳሌ ሰባ አርዲት እንደገና ሰላሳ ስድስቱ ቅዱሳት አንስት አስራ ሁለቱ ሐዋርያት ቤተሰብ ሰብስቦ ወንጌል ያስተምር ነበርና ምን አለ? ከነዚህ ሁሉ አለ እነዚህ ዓለሙን የወከሉ ቁጥሮች ናቸውና፣ አንድ ሰው ብቻ ሲጠፋ ሌላ አልጠፋብኝም አለ። ማን ነው? ይሁዳን ማለት ነው። በሰላሳ ብር አምላኩን ሽጦ የጠፋውን ይሁዳን እንዲህ ብሎ ይናገረዋል ማለት ነው። እንግዲህ በዮሐንስ ወንጌል ከተነገረው ቃል የምንወስዳቸው አራት ነገሮች አሉ። አንደኛው ቤተ ክርስቲያን አንዲት፣ ቤተ ክርስቲያን ቅድስት፣ ቤተ ክርስቲያን ሐዋርያዊት፣ ቤተ ክርስቲያን ዓለም አቀፋዊት። ለዚሽ ቤተ ክርስቲያን እነሆ ሁሉም ዋጋ መክፈል እንዳለበት እሱ አጽንቶ ይህች የዘላለም ሕይወት ናት ብሎ ቤተ ክርስቲያን የዘላለም ሕይወት እንደሆነች ሃይማኖት የዘላለም ሕይወት እንደሆነ እመቤታችን የዘላለም እናት እንደሆነች እግዚአብሔር የዘላለም አባት እንደሆነ ያስተማረበት ቅዱስ ቃል ነውና ከወንጌሉ ጋር አብረንድስቲ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ኢየሱስም ይህን ተናግሮ ይላል። ምን ብሎ ነው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ለዋርያት ነው። በዓለም ላይ ሳላችሁ መከራ አለባችሁ፣ ነገር ግን አይዟችኋል። አዎ እውነት ነው። እንዲሁም ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? በእኔ ላይ ብዙ አድርገዋልና በእናንተ ላይ ደግሞ ከእኔ በለጠ ያደርጋሉ። ለምን ከዓለም መጣችሁ እንጂ ዓለም አልመረጣችሁም። የመረጥኳችሁ እኔ ስለሆንኩኝ ዓለም ይጠላችኋል። ከዓለም ብትሆኑማ ዓለሙ ዓለማዊውን ይወደዋል። ስለዚህ ከዓለም ብትመጡም ዓለማውያን ስላልሆናችሁ ዓለማውያን ይጦላችኋል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና እናንተም ደግሞ ዓለምን ታሸንፋላችሁ ብሎ ለሐዋርያት ካስተማረ በኋላ ከዚህ በኋላ ነው ኢየሱስ ምን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ ይላል። በእኔ ሳላችሁ ሰላም እንዲሆንላችሁ ይሄን ተናግሬላችኋለሁ። በእኔ ሳላችሁ ይህንን ነግሯቸው ሲጨርስ ነው ኢየሱስ ምን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። አባት ወይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋ ሁሉ በሥጋም ሁሉ ላይ ሥልጣን እንደ ሰጠኸው ለሰጠኸው ሁሉ የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው ጸሎት ነው። እውነተኛ አምላክ ብቻ የሆነ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ህይወት ናት። ኢየሱስ ክርስቶስን ማወቅ የዘላለም ህይወት ነው። በሃይማኖት መኖር የዘላለም ህይወት ነው። አምላክን ማወቅ የዘላለም ህይወት ነው። ድንግል ማርያምን እናት ብሎ በእናትነቷ በቤዛነቷ አምኖ መኖር የዘላለም ህይወት ነው ማለት ነው። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። ይህን ነው አባባቡዬ ግብረ ዘዋብ ከሚፈጸምኩ የሰጠኸኝን ጨርሻለሁ አጠናቅቄያለሁ። ምንድን ነበር የሰጠው? እዚህ ላይ እንትን የሰጠው መጀመሪያ ከድንግ በድንግል ማርያም ማህፀን መጸነስ፣ ከዚያ በቤተልሔም መወለድ። አዎ በቤተልሔም ተወልዶ ጨለማ ተወሰደ ብርሃን ተተካ፣ ሞት ተወገደ ህይወት ተተካ፣ ጥላቻ ተወገደ ፍቅር መጣ። አዎ ሰባቱ መስተፃራን የተባሉ ምንሆኑ ሆኑ ጠፉ እዚህ ጋር ማለት ነው ስለዚህ የመጀመሪያው የተላከበት ዓላማ መወለድ ነው ማለት ነው ከዚያ ቀጥሎ ደግሞ መስተደር ነው ማለት ነው ከዚያ ቀጥሎ በናዝሬት ማደግ ነው ማለት ነው ከዚያ ቀጥሎ በ30 ዓመቱ መጠመቅ ነው ማለት ነው የተላከበት ስራ ይሄ ነው ስራ ይሄ ነው መጠመቅ ስራ ነው እንግዲህ ለክርስቲያን የመጀመሪያ ስራው ጥምቀት ነው አዎ ጥምቀት ነው ጥምቀት ሜሮን መቀባት ስጋው ደግሞ ተቀብሎ ክርስትናን መያዝ ነው ለክርስቲያን የመጀመሪያ ስራ ይሄ ነው ቀጠለና ገዳመ ቆሮንቶስ መጾምና መጸለይ ነው። ከዚያ ቀጠለና እየተዘዋወረ ማስተማር ነው። ከዚያ ቀጥሎ ታምራት ማድረግ ነው። ወንጌል እያስተማረ ታምራት እያደረገ ሙት እያነሳ ከቆየ በኋላ ከዚያ የመጨረሻው ደግሞ በቀራኒው መሰቀል ነው። ከዚያ ወደ መቃብር መውር ነው። ሲጠቀለል ይህንን የዓለም ጉዞ የሚያጠናቀቀው ሞትን ገሎ የትንሣኤ በኩሮ መነሳት ነው። ስለዚህ ምንድን ነው ያለው? የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። አዎ፣ ተወለዳልከኝ፣ ተወለድኩኝ፣ ተሰቃያልከኝ፣ ተሰቃየው፣ አስተምራልከኝ፣ አስተማርኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተቀበርኩ፣ ተነሳው፣ ስራዬን አጠናቀቅኩ። በትንሣኤ ተጠናቀቀ ማለት ነው። ይቀጥልና አባት ወይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። አዎ ዓለም ሳይፈጠር ቅድመ ዓለም ያለ እናት ወልደ አብ ድህረ ዓለም ያለ አባት ወልደ ማርያም የተባለ አምላክ ነውና። ስለዚህ ዓለም ሳይፈጠር በአንተ ዘንድ በነበረ ክብር ልጅነት ማለት ነው። አንተ በራስ ዘንድ አከበርከኝ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሕይወት ወይም ሰራፂ ብለህ አከበርክ። ስለዚህ በዚያው አክብረኝ ማለት ነው። ይቀጥንና ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። አዎ እግዚአብሔር ይባላል። አልፋናውም የጋ ይባላል። ዘላለማዊ አምላክ እያልኩ ገለጥኩ። የአንተ ነበሩ ለኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝ ቃል ሰጥቻቸዋለሁና እነርሱም ተቀበሉት ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፤ ስለ ዓለም አለምንም፣ ስለሰጠኝ እንጂ የአንተ ናቸውና የኔም የሆነ ሁሉ የአንተ ነው። ይሄ ነው እንግዲህ ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን፣ የኔ የሆነ ያብ ነው፣ ያብ የሆነ ሁሉ የኔ ነው፣ ልዩነት የለም የሚለው ይህን ነው። ቶማስም ጠይቆታል ቤት ነው፣ መንገዱ ቢለው በእኔ በኩል ነው አለው። ፊልጶስም ጠየቀው አበን አሳየን ይብቃን፣ አለው። እኔን ያየ አበን አየ፣ አበን ያየ ማለት ነው ብሎ ያንተ የሆነ ሁሉ የእኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የእኔ ነው፣ የአንተውም የእኔ ነው። እኔም ስለ እነርሱ ከብር ያለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ በስም ጠብቃቸው። አንድ እንዲሆኑ አብ፣ ወልድ፣ መንፈስ ቅዱስ ሦስትነት ይባል እንጂ እግዚአብሔር አንድነት፣ አንድ እንዲሆኑ ሰው። ለምሳሌ አሁን አንድ ሰው አንድ ነው፣ ነገር ግን ልብ አለው ያስባል፣ አንደበት አለው ይናገራል፣ እስትንፋስ አለው ያከናውናል ማለት ነው። ስለዚህ ቅዱስ አባት ሆይ እነዚህን የሰጠህኝን እንደ እኛ አንድ እንዲሆኑ በስም ጠብቃቸው። እግዚአብሔር አምላካ እንዲያደርገን ከእነርሱ ጋር በዓለም ሳለው የሰጠኝን በስምህ እኔ እጠብቃቸው ነበር፣ ጠበቋቸውም መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም አለ። ይሁዳን ነው እንግዲህ አሁንም ወደ አንተ መጣለሁ። በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው ዓለምንም ምን ማለት ነው? በዓለም ውስጥ ይኖራሉ፣ ከዓለም ግን አይወጡም። ከዓለም መውጣት ማሞሞት መለየት ነው ማለት። ስለዚህ በዓለም ውስጥ ሆነው ቃልክን እንዲጠብቁ፣ ሃይማኖታቸውን እንዲጠብቁ፣ ቤተ ክርስቲያን እንዲያከብሩ፣ ከእግዚአብሔር ጋር እንዲኖረ አድርጋቸው። ከዓለም ስለሆኑ ዓለም ይጠላቸዋል። ነገር ግን ከዓለም ሆነው ዓለም ላይ ተገኝተው እግዚአብሔርን ይወዳሉ፣ ሕገ እግዚአብሔር ይጠብቃሉ ማለት ነው። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁኝ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ ዓለምንም አንተ እንደላከኸኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱን እንደወደድኋቸው ያውቃል። አባቶይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ እነርሱ ደግሞ እኔ ጋር ከእኔ ጋር ይሆኑ ዘንድ እወዳለሁ ጻድቅ አባቶይ ዓለም አላወቀህም እኔ ግን አወኩህ እነዚህም አንተ እንደላከኝ አወቁ እኔንም የወደድህባት ፍቅር በነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታወቅኋቸው አስታውቃቸው አለሁኝ ይላል። ስለ ቃሉ እግዚአብሔር የተመሰገነ። ይሄ እንግዲህ በጌቴ ሴማኒና በደብረ ዘይት ወደ ገነት መግቢያ በር አዳም ለ5500 ዘመን ተዘግቶበት የነበረው ጥጦስ ወይም የማና እየተባለው በቀኝ የተሰቀለው በደመ መለኮት ከፍቷት የገባቸው በዚያች በር ሐሙስ ስለ ጸለየ አርብ ጥጦስ ገባ። አይታችኋል። አርብ ማኖ ሐሙስ እዚህ ቦታ ላይ ከምሽቷ አምስት ሰዓት ላይ ጸለየ። እንግዲህ ጥጦስ ከክርስቶስ ጋር ስድስት ሰዓት ተሰቅሎ እስከ ዘጠኝ ሰዓት መስቀል ላይ ነበረ። ቀድሞ ሄዶ የገባባት በዚህ ጭበር ነው ማለት ነው። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው እና ስንነጋገር እንዲህ አይነቱ ህይወት ያድለናል እግዚአብሔር አምላክ ይሰጠናል ማለት ነው እና በዕለተ ሐሙስ የጸለየው ጸሎት ይሄ ነው። ሲጸልይ እዚህ ውስጥ የምናያቸው አራት አንኳር ነገር ናቸው። አንደኛው ቀድስ ሶሙ አባት፣ እኔና አንተ ቅዱሳን እንደሆን ቅዱስ አድርጋቸው ነው። በህይወታቸው የተቀደሱ፣ በሃይማኖታቸው የተቀደሱ፣ በኑራቸው የተቀደሱ፣ በአመለካከታቸው የተቀደሱ እንዲሆኑ ነው። አንደኛ ነው። ለዚህ ነው ለሙሴ እኔ ቅዱስ እንደሆንኩኝ እነሱም ቅዱሳን እንዲሆኑ ለጴጥሮስም የፈጠራቸው አምላክ ቅዱስ ነውና ቅዱሳን ውኑ ብለህ አስተምር ያለው ለዚህ ነው። ሌላው እኔና አንተ አንድነን እነሱም አንድ እንዲሆኑ ፍቀድ አለ። አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ፣ አንድ ሀገር አለን። ስለዚህ እግዚአብሔር አንድ እንደሆነ ሶስትነቱ ሶስትነቱን አንድነቱ አንድነቱ ስለሆነ አብ አባት ወልድ ልጅ ቢባል እኔና አንተ አንድነን። ስለዚህ እኛ አንድ እንደሆን እነሱም አንድ እንዲሆኑ ያደርግልን መድኃኒዓለም። ሶስተኛው፣ ሐዋርያዊት ሐዋርያዊት ማለት እየተጓዙ ማስተማር መነጋገር ማለት ነው። ሶስት ዓመት ከሶስት ወር ከአስር ቀን እየተዘዋወርኩ አስተምሬያለሁ። ሐዋርያዊት ቤተ ክርስቲያን፣ ሐዋርያዊት አገልግሎት፣ ሐዋርያዊት ወንጌልን እየተዘዋወሩ እንዲያስተምሩ፣ ዓለም ቢጠላቸውም በዓለም ላይ ሆነው ከዓለም ተገኝተው ወንጌሉን እንዲያስተምሩ ፈቀድላቸው ነው። ሶስተኛው አራት እ አራተኛው ማለት ነው። አንዲት ቅድስት ሐዋርያዊት ዓለም አቀፋዊት እንደገና ደግሞ ዓለም አቀፋዊት፣ በአንድ አካባቢ በአንድ ክልል ይቅርና በአንድ ሀገር የማትወከር ይልቁንም ደግሞ ዓለም አቀፋዊት የሆነች ቤተ ክርስቲያን ይልቁንም ደግሞ የዘላለም ሕይወት የሆነች ቤተ ክርስቲያን፣ አንዲት ቅድስት ሐዋርያዊት ዓለም አቀፋዊት፣ ይህንን አራትነት የያዘች። ይህንን ነው እንግዲህ በዚህ እዚህ ላይ የሚታየው አራት ነገሮች ናቸው። አንዲት አንድነቱ ቅድስት ቅዱስ ሆኖ ቅዱስ ማድረግ፣ ሐዋርያዊት ሐዋርያ ሆኖ ሐዋርያት ማድረግ፣ ዓለም አቀፋዊት የእሱ አንድ ሆኖ ሳለ ግን ሃይማኖታችን ቤተ ክርስቲያናችን ዓለም አቀፋዊት የምንኖርባት አንዲት አገር ሆን ሆና ሳለች ግን የምንማረውና የምናገለግለው የምንኖርበት ሃይማኖታችን ዓለም አቀፋዊት መሆኑን መናገር ነው። ስለዚህ ዳግም ትንሣኤ ከቅዳሴ በኋላ ምስባክ ተሰብኮ የሚነበበው ወንጌል የሚናገረው በዕለተ ሐሙስ ቅዳሴ ሥርዓት፣ ሥርዓተ ቁርባን እግር ማጠብና የቅዱስ ጴጥሮስን ክህደት በተናገረበት ጊዜ የጸለየው ጸሎት ይልቁንም ደግሞ ከመይተው ውስጥ ተመንሱት ወደ መከራ እንዳትገቡ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ባስተማርበት ጊዜ ገብቶ የጸለያ ጸሎት ናትና። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይ ክሸርና አድርጉ፣ ለሁሉም አስተዋውቁ። በየጊዜውና በየእለቱ በዚህ ሚዲያ ላይ አዘጋጂ መጋቤ ሐዲስ ገብረ መስቀል በላይ ነው። በየጊዜው ተከታተሉ። ሰላም እግዚአብሔር ከሁላችን ጋር